ይወራላቸው እኮ ነው። እነሱ ያሉትን ጠላት ናቸው። በቃ እኔ ኢምፖርታንት ነው ብዬ አላስብም። ሴቷ አሁን እነሱ የሚያደርጉትን ሁሉ በቃ ኦልሬዲ የወንድሞቻችን ስም እያጠፉ ነው። እኛ እንድመት አድርገው፣ ውሻ አድርገው፣ ምን አድርገው እያስቀመጧቸው እኮ ነው። ምንም ጥያቄ የለውም እኮ ቀሚስ ምናምን የፈለገውን ቢያደርግ፣ ይሄን የሚያደርገው ማነው? ነው ነው ይህን የሚያደርገው አቢሲኒያ፣ ማን ደፍሮ ነው? በነገራችን ላይ እስክንድርን አምርሮ የሚጠላው ሰው ነው። እንደ ጠላቱ ነው የሚያየው። ውሸቱን አይወደውም ይህ እነ መይሙና የምትያቸው ቀበሌ መንደሬ ከሰፈሯ ውጭ ያለው በተለይ ጎንደርን እንደ ጠላት የምትቆጥር ሰው ናት፣ እሷ በሽታ ያለባት። ስለዚህ የእነሱ ሳይሆን ዋናው ዘንዶ ጋር ነው ፖለቲካ መስራት የምፈልግ። እነሱ እነሱን ካላችሁ ሄዱባቸው። እኔ ዋናው ዘንዶ ተቀምጦ እዚህ ደግሞ የማንም ልቅምቃሚ ጋር ደግሞ እኔ እሱን አጀንዳ ላርግ? እንዲ ሳሜ ነው ትክክል ነህ ግን እነሱ ያልገባቸው በአንድም ሆነ በሌላ እኛ መሪያችን ጀግናችን ኮሬል መሃቤ የሚሉትንም እኮ አዝሮ እየመቱት ነው ያሉት። በነገራችን ላይ ትላንትና በመቀደማ ደማለ ትላንትና ያን ማን እስራኤል ያለው ማን ከእሱ ጋር ስትጨቃጨቅ የነበረ ቀን ታስታውሳለን? አልገባኝም። ምንድን ነው ያልኩ። ይህ መስፈን ስለሚባለው እሱ በአዴን ነው ሂዱ የተሰበሰበው ጎንደር ላይ ነው በሚለው በሀብታሙ አያሌው እንደዛ እያለ ሲናገር፣ ያንን ፖስት ፍጠውታል ባንዳዎች በአሪኖች የሚል ስለ ፍጠውታል። እኔ አሁን የተረዳሁት እንደዛ ከሆነ እኔ ጥያቄ ጥያቄ ነው አሁን ማቋመም ነው። እንደዛ ከሆነ እኮ ሊጠየቅ የሚገባው ያልተሰበሰበውን ተሰበሰበ ብላችሁ፣ በተለይ የድርጅቱ ደጋፊ ነኝ ወይም ደግሞ የኮሬሉን ደግፋለሁ የሚሉት እነሞሚና ናቸው ነገር ግን መስፍን የሚባለው በማን ቁጥጥር ነው ያለ? በማን ስር ነው ያለ የሚል ጥያቄ ጠይቃለሁ። ቅጣት ላይ ያለ? አዎ ቅጣት ላይ ነው። ማን ነው እየተቆጣጠረው ያለ? ኮሬል ሞሀቤ እንታሪያ እንድትለቀቀው የሚል ጥያቄ ጠይቃለሁ። ገባህ? ስለዚህ በቀጣሚውን በተዘዋሪ እኛ እንደውም የባሰ ጥያቄ እንድጠይቅ ኮሬል ሞሀቤንም አብረውት እየተቹት እንዳለ ሊያውቁ ይገባል። ሳሚን ፎር ዮር ሰርፕራይዝ መይሙናም አንደፍሮም ኮሎኔል ፈንታውን መደገፍ አቁመው ምሬ ወዳጁን ነው የሚደግፉ ካላወቅ በእጃዙ ምሬ ወዳጁን እና እሱን እኩል ናቸው እያሉ ኮምፔር እያደረጉ እንዲያውም የበለጠ ለምሬ ፕሮፓጋንዳ እየሰሩ ያሉ ሰዎች ናቸው። ካወቅ አፋሃድን ይፍረስ ብለው ስለሚፈልጉ ኮሎኔል እዛ ውስጥ ካለ አስፈልግም። አፋሃድ የጠላት ስብስብ ነው ብለው የሚያምኑ ሰዎች ናቸው እና አኮሎኒ ጋር ባታገናኘች ደስ ይለኛል በውስጥ የነግርሃሉ ብዙ ነገር ጣስሽ እዚጋ ማውራት ብዙ ማስፈላጊ አይደለም እንደዛ ቢሆን ይሻላል እኛ ዋናው ዘንዶች አሉ የሚልኳቸው ዘንዶች ከፋዮቻቸው አሉ እነሱን ነው የምንል እንግዲህ ሌሎችን ማውራት የምትፈልጉ እንደ ሚስተር ስፒከር ታፍናቸዋል ነጥብ የማይጥል ሰው ካለ ማውራት ይችላል ነጥብ የምትጥሉ ከሆነ ወደታች ልውረድ ነጥብ አትጣሉ ፖለቲካ ነው የምንሰራ

እውነት ለመናገር እነሱን ማድነቅ ነው። ታዲያ ኮኔል ፈንታው ማባው ና መሬን አንድ ሊያደርጉ ሲሰሩ በጣም ማድነቅ ነው ያለብን። ግን እነዛ ሁለቱን አንድ ለማድረግ ጎንደር ላይ መቶ መዘብዘብ ለአጩ ማዘረከክ ደግሞ አያስፈልግም። እንግዲህ ሊና ሊና የምትባል ሰት ሆነ ለምኑ ቦታ እንደሚሰጣት አላውቅም። የእኛ ሰዎች እዛ መግባት የለባቸውም። ብያ ምናለው እኔ እስከነልይነቱ ልይነቱ ጎንደር እስከነ ልይነቱ እና ሀፍቴን ስቀጠቀጥ አስጠያኝ በሆነ መንገድ ስለምትቀጠቀጣቸው ዞረው ብያ ለቤቷ ገብቼ አላውቅም። መጀመሪያ ልጁ እንደመጣው አንድ ሁለት ቀን ይቻለ እዛ፣ በኋላ ቤቷ ገብቼ አላውቅም እና ሌላው ጎንደሬ ጎንደርን የሚለው እዛ እየሄደ የሚውለው ምክንያት አይገባኝም። ሴቷን በተለይ ደግሞ ሴቷ ላይ ያለባት ችግር አይገባኝም። ሴቷ ትግሬ ነች፣ ሴት የምትባል ሴትዮው ትግሬ ነች እያለች ስታወራ ሰምቻታለሁ። እሷ አማራ ሆነ ለሴቷ ደግሞ ትግሬ ናት፣ ግን በቃ ከኔ በላይ ጎንደር የለም ነው የምትለው እያለች በጆሮ የሰምቻለው ማለት ነው። እንግዲህ እሷ የሸዋ አማራ እኔ ነው የምትለው ስለ ሸዋ አማራ ከሆነ ከእኛ በላይ አትቆረቆረም ለሸዋ ስለ ሸዋ አማራ ጎንደሬ አረ ወሎ አማራ ናት ሸዋኔ ስለምትል ነው። ብዙ ጊዜ እንግዲህ አውቃ ነው። ስትፈልግም ጎንደሬ ነኝ ትላለች፣ ግን የወሎ አማራ ናት። እንደዛ ከሆነ ከዛም ከዚህም ነው የሚያስረግጣት። አንድ አላማ በትይዝ ለሷን ትጠቀማለች። በርግጥ የሆነ በረክ በረክ የምትለው ነገር አለ። በውስጥ ያወራት እንደዛ ነው ትባላለች። የሆነ አንድ ነገርም ስናይ ፋይሏን አስጠሊታ ነገር አላት ግን እኛ ምን አገባን አሁን እንደ ጎንደር ያለው ድርጅት በግራ በቀኙ ጎንደርን የሚያጠፋ ስራ እየሰራ ነው። በአናት ይተከል ነው። በቃ የኔ አቋም እንደ ጎንደር ጎንደር ዘብ ለማቋቋም እነ ጎፈርን መርዳት ነው። ማን ነው እነ ኦፈርን ማለት ነው። ስለዚህ እንደ ጎንደር እንሰብሰብ። በድርጅት ውስጥ እጄ የሆነ ፊስታል ተገብዬ እስክንድር ሊነግስ ነው። ከእስክንድር ውጭ ቤተ መንግስት የሚገባ የለም። አዎ ይህን አምኜ እሄዳለሁ ያለ ሰው እስክንድር ይነግስ አይነግስ ማላውቅም። ሲገባ እስክንድር ወደ ቤተ መንግስት ሳንጣ ይሸክማል አይሸክም አላውቅም። ይከተል መንገዱ ጨርቅ ያድርግለት። እኛ ግን ለእስክንድር ብዙ ዋጋ ከፍለናል። ብዙ ከለላ ሆነናል። እንዲያውም በበለጠ የሁለቱን ችግር ሳናተያይ ለእስክንድር ከለላ ሆነናል። በዲሞክራሲ የሚያምን ሰው ነው። በምርጫ አሸንፏል። ለምን ይህን ያክል ይዘመትበታል? ከአቅ ወንድ ስለቆምንን ዛሬ ተመልሰው በጎንደር ላይ ይህን ያልጥላቻቸውን ሲረጩ እያየን ነው። እንግዲህ ከድርጅቱ ውስጥ ያለውን ፕሮፌሰር እያሱን ረዳት ፕሮፌሰር እያሱን ግምገማ ያስፈልጋል ችግር አለ ብሎ ስለጻፈ በጥይት መባል አለበት ግንባር መባል አለበት እያሉ ድርጅት ውስጥ ያሉ ሰዎች ሲለፈልፉ ይወዳሉ። ያንን ግን ቅርጽ የሚያሳዝ የድርጅቱ ደጋፊ እና የድርጅቱ መሪ የሆኑ ሰዎች ናቸው ነው የማምነው። ስለዚህ ይህ ድርጅት ገና ሌላ ጉድ ያሰማናል። እኔ መፍትሄው እንደ ጎንደር ጎንደር ዘም ደቡብ ጎንደር በዚህ ደረጃ የተጨፈጨፈ መንግስትን ረግጦ ወግጦ ሲወጋ ስለኖረ ነው። ልክ የወልቃይቱን አካሄድ የደቡብ ጎንደር አካባቢ ሄዶ ቢሆን አንድም ጀግና አይነጠቅም። አንድም ማዝ የመጣ ለሀጩን አያተረከረክበትም የነበረ ብዬ ነው የማምነው። ትንኮሳ ሊኖር ይችላል። ሲመጣ ያው ግርግሩን ብለ ተሰደዋል። ቀጣዩም የሆነ ችግር አለ በዛ አካባቢ። አሁንም እንሻማ፣ እንፍጠን፣ ጠዳሉም እየቀደመን ነው፣ የሆነ እርምጃ እንውሰድ፣ ከዛ አካባቢ የቀሩትን እንደት አርገን እንምታ የሚል እዛው ላይ እዛው ላይ አማራንን ስንል ቆይተን ዛሬ ከትግሬን በላይ ትግሬንን ብለው በዚህ በባህር ዳር ጥቅማ ጥቅም ናላቸው የተበወዘ ለአማራን የምንታገል የሚሉ ወተቴ ሁሉ ተጠጥቶብኛል የሚል የፋኖ መሪ ወተቴ ሳይቀር ጠጥቶ አመለጠኝ የሚል ለዛውም የጎንደርን የደራን ወተት የጠጣውን ጸዳሉ ማለት ነው። ከጎጃም ቁንጥር አድርጎ ወይም አልቦ እንደሰጥ አድርጎ የሚናገር የፋኖ መሪ የሚል ባለበት አካባቢ መጃጃ ላይ ያስፈልግም። አለቀ። ጉዞ ወደ ጎንደር ዘብ ነው። ያመነ ወደ ጎንደር ዘብ ይገባል። ያላመነ እየተንጠባጠበ ሞቱን እየተቀበለ ይሄዳል ማለት ነው እንጂ ለአንድም ለጎንደር የሚያዝን እንደሌለ አይተናል። ጎንደር የሚታዘንለት ልክ ስትሞት ብቻ ነው። ከሞት በኋላ የሚፈከርለት። ስትሞት በቃ ከአንተ በላይ እንትን የለም። አለቀው ዘመዶች አሁን ጊዜው የሰለጠነ ዘመን ነው ያለን በሰለጠነ ዘመን መንገድ መሄድ ነው ያለብንም በአጤ ቴዎድሮስ መንፈስ ገብር የሞተ እንዴት እንደ አጤ ቴዎድሮስ ሰላም እንዴ እነሱ እኮ ተክደው ነው እኮ የተሰውት እኮ በቃ ክደናችኋል እንደነሱ ሽጉጥ ጠጡ ይባላል እ አይቻልም አሁን ዘመኑ ሌላ ነው ከጠላት ከውጭ ጠላት ጋር አልገጠም ነው መከላከያውም መቶ በመቶ ጠላታችን ሊሆን አይችልም ነገ አብረን የምንገናኘው ነገር ነው ማንኛውም ነገ አብረን እንደ ኢትዮጵያ የምትቀጥል ነው እንደ ጎረቤትም ሆነልህ ማንኛውም ስለዚህ ብልጥ አካሄድ ያስፈልጋል። አሁን የቀሩት ወንድሞቻችን ሊያስተውሉ ይገባል። ጥንቃቄ አድርጉ፣ ችግር አለ። እንበርታ ነው የምለው። ደጋፊዎች እነ ሳሚ ጥሩ አድርጋችሁ ብትሰሩ ይሻላል። ታላቁ እስክንድር ታላቁ እስክንድር ታላቁ እስክንድር፣ ምንድን ነው ታላቅነት? ከእነ ዶክተር አምባቸው በላይ ታላቃለህ? ከነ ጌታ ስራ ደ ታላቃለህ? አብረኩን ሰርቪስ ተቃየ ነበረ

ለማንኛው ኮፒ ሊንክ ታፕ ታባርብለት ኮፒ ሊንክ አድርጉላት። ሶል ትግሬናት ላለችው ይሄን ፎቶ አይታ ነው ትግሬናት ያለችኝና እኔ ግን እላለሁ በእውነቱ ነኛው ይህንን ይሄንን ፖስቱት ደግሞ። ሳሚ ቀጥሉ። አሁኑ በነገራችን ላይ ታች ላይ ሪከርድ አድርገው፣ አሁ ሚስተር ስፒከር እያወራ ነው የተከበረ ሰው አረ፣ ተባቸው ያወሩ ችግር የለም። ማየ ስል ማጌጥ ወርቅ ማድረግ ምናምን ብዙ ጊዜ ልክ የትግሬዎች ብቻ አድርገው የሚያስሉት ሰዎች አሉ። የስህተት ነው። ማጌጥ መዋብ የአማራ ሴቶችም ባህል ነው። ስለዚህ ወርቅን ከአንድ ብሔር ብቻ አያይዞ ዝም ብሎ መጃጃል ይሄ የድንቁርና ምልክት ካልሆነ በስተቀር አማራ ይሁን ሁሉ ወርቅ ቤት ይገዛል ብለው ነው። ሴት ከንጉሳዊ ቤተሰብ መምጣቷን አላወቁም። ለዚህ ነው ይህም ሁሉ ወርቅ አንድ አማራ ምስኪን የት ያመጠዋል ብለው ነው እንጂ ትግሬ ነው የዘረፈው ብለው ነው ይሆናል። እንግዲህ ሊና የተሸጎደ ለዛ ነው። አይ በነገራችን ላይ እኔ ወርቅ አሁን ሰው እኔ ለምሳሌ እናቴ አሁን እንደዚህ ወርቅ ምናምን ነበራት። አሁን እሷ ፀጉሯን ስሰራ እንደዚህ ታደረጋለች። ባህላችን ነው በነገራችን ላይ ስልህ ትግሬዎቹ በዚህ በነሱ ጊዜ እንግዲህ በእነሱ ጊዜ ሻይናውት አድርገው አወጡት ማለት በቃ፣ ይሄ በክሊፑም በምኑም በምኑም እንዳለ ተቆጣጠሩት። ስለዚህ ልክ የእነሱ ብቻ ባህል መሰለ እንጂ ይህ ባህል የአማረው ባህል ነው፣ የጎንደረው ባህል ነው። በተለይ ጎንደር አካባቢ ይዘወተራል። እንደዚህ ወርቅ ይደረጋል። የተለያየ አልቦ የሚባል ነገር አለ በጣም ብዙ ነገር አለ የሚደረግ ጌጣጌጥ። ስለዚህ የአንድ ብቻ ብሔር ባህል አይደለም። ይሄ ዝም ብሎ አለማወቅ ነው። እኔ ወደ ትናጭ ስንመጣ፣ ወደዚህ ወደ ድርጅቱ ስመጣ እኔ የድርጅት ሪፎርም መሰራት አለበት ብዬ አምናለው። ምን መሰለህ? አሁን የድርጅት ሪፎርም መደረግ አለበት ብዬ እኔ የማስበው በዚህ ድርጅት ውስጥ የመሸገ የሆነ በተለይ ጸረ ጎንደር የሆነ ስብስብ አለ ይህ ስብስብ መራገፍ አለበት ብዬ አስባለሁ ምክንያቱም እንደተባለው ይሄ ድርጅት ወንድሞቻችን ብዙ ዋጋ የከፈሉበት የሞቱበት የቆሰሉበት ብዙ ነገር የሆንበት ስለሆነ አይፈርስም ከተባለ ሪፎርም አሁን ይህን ሰምተው እያሴሩበት ነው እነ ሳሚ ሊገለብጡት ነው ብለው ደግሞ ሀያ አራት ሰዓት እንዲው እንዲያለቅሱ መሆን አለባቸው በነገራችን ላይ ገና እንዲህ እንባላለን ብለን ዝም ማለት የለብንም ስለዚህ በትክክል ድርጅቱን ሊመራ የሚችል ሰው ወደፊት መምጣት አለበት። እንደዚህ ከሆነ በትክክል ድርጅቱ ሊመራ የሚችል ሰው፣ ስለዚህ እንደዚህ ሲሆን ምን ይሆናል? ሪፎርም ይደረጋል። ይሄ በሆነ ሰው ትከሻ ላይ ተንጠላጥሎ ነገ የሚያልመውን ምንድን ነው? ይሄ የአዲስ አበባ ምክትል ከንቲባ ሲሆን በሕልሙ ወንበር ላይ ሊሽከረከር የሚያደርግ ሁላ ያን ጊዜ አርፎ ይቀመጣል። እንደዚያ ካልሆነ እነዚህ ሰዎች አንደኛ በትልቁ የትግሉ ደንቃራ ነው የሆኑት። እውነት ለመናገር በቃ እኛ ብቻ ያልነው ይሁን፣ ከኛ መንገድ ያፈነገጠ ይወገር አይነት። ልክ እነሱ የተመቻቸውን ያክል ከመሬት መከረውን የሚያዩ የተመቸውን ይመስል ልክ እነሱ ሰፍረው ስንቅ የሰጡት ይመስል አንድ ጫማ እንኳን የገዙ ይመስል ይህን ያክል የገዙት ባሪያ ይመስል ይህ ነውር እኮ ነው በነገራችን ላይ ስለዚህ እንዲሁ በአጭሩ ድርጅቱን ድርጅት እንዲቆም ከተፈለገ በትክክል ሪፎርም መሰራት አለበት ብዬ አስባለሁ ከቀኝም ከግራም ተዘውሮ ማስተዳደር መምራት የሚችል ሰው ወደፊት መምጣት አለበት አለበለዚያ ዝም ብሎ በይሉኝታ አሁን በነገራችን ላይ አብዛኞቹ የጎንደር የይሉኝታ ያጠቀዋል በይሉኝታ ተሸብበው ነው እንጂ ተመችቷቸው አይደለም። ፋኖቹ በተለይ ጎንደር አካባቢ ያሉት እውነት ለመናገር ተመችቷቸው አይደለም ብዙ ችግር አለባቸው። ግን ይሉኝታ የሚያጠቀው ማህበረሰብ ስለሆነ አካባቢው በቃ በይሉኝታ ዝም ብለው ነው እየሞቱ ያሉ። ይሄ መሆን የለበትም። እስከ መቼ ሰው በይሉኝታ ራሱን አንቆ ይገላል? ይሄ ወደፊት ፑሽ መድረግ አለበት እያስባለሁ። እንደዚህ ሲሆን ነው መፍትሄ የሚመጣው። አለበለዚያ እኛ ምንጎዳ እኛ ወንድሞቻችን ነው የምናጠው፣ ለሌላው ሰርግና ምላሽ ነው የሚሆንለት። በነገራችን ላይ በተለይ የሆነ ጥላቻ ያለበት ምናምን ምንም አይመስለውም። እነሱ ሲሞቱ በቃ እንትን ምንድን ነው በቃ ማስቆጠር አማራ እንደዚህ ያለ ምናምን አማራ እንደዚህ ሞተ፣ እኔ ከፌ ያ ጀግና ተሰዋ። እውነት ለመናገር የተጎዳ እሱና ቤተሰቡ ነው። ሌላው ምንም አልሆነም፣ ረስቶታል ሌላው። ስለዚህ ወንድሞቻችን በዚህ መልኩ እንዲጎዱ እንዲትንጅሉ አልፈልግም። ለዚህ ነው ድርጅቱ ሪፎርም የሚያስፈልገው ከሆነ ሪፎርም ወደፊት ሪፎርም ተደርጎ በትክክል ፊት የሚያደርጉ ሰዎች ወደፊት መምጣት አለባቸው ብዬ አስባለው። እንግዲህ ወንድሜ የቅድም ማን ነው ዘጎንደር የሚባለው ልጅ ዘጎንደር መሰለኝ ሲለው እንደነበረው እኔ ትልቁ ምኞቴ አሁን ላይ የኔ የኔ እንደግለሰብ ምኞቴ እኔ ባልኩት አይሆንም እንጂ የጎንደር ፋኖች በቃ ወደ አንድ ሁሉም ወደ አንድ መጥተው አንድ ራሳቸውን የቻለ ድርጅት መስርተው መሪ ሆነው ከሌላው አካባቢ ጋር ለምሳሌ እንትን ሲሆን ምንድን ነው ውድድር ሲሆን ወይም ማን መሪውን ሲባል የራሳቸውን መሪ ወክለው እኩል ድርጅት ቢፈጥሩ ብዬ አስባለሁ። ይሄ እኔ ምኞት ነው። በቃ ማለት ይሄ የተበጣጠቀ ከአንዱ ቦታ ከአንዱ ቦታ እንትን ያለ ሳይሆን ሁሉም ከጫፍ እስከ ከታች ከተከዜ ጫፍ እስከዚህ እስከ ላይ እስከ ጋይንት ከታች ከምንድን ነው ባህር ዳር ጀምሮ እስከ በቃ እስከ ሁሉም ቦታ ያሉት የጎንደር ፋናዎች አንድ ድርጅት መስርተው አንድ ሁነው የራሳቸውን ምንድነው ይሄ መራጭ ሳይሆን ተመራጭ ነው ቢመጡ ነው የኔ የኔ ምኞታው እልኝ እንደዚያ ሆኖ በትክክል ምንድን ነው መወከል የሚችለው ሰው ወይም ድርጅቱን መምራት የሚችል ሰው ወደፊት ቢመጣ፣ ሌላው በእውቀቱ በመክሊቱ ቢሰራ በእርግጠኝነት ትግሉም ወደፊት ይራመዳል ብዬ አስባለሁ። አሁን በተለይ እነዚህ ሴረኞቹ የፋሽስት ሥርዓትም እያደረገ ያለው ምንድን ነው ወንድሞቻችን ሰርጎ በማስገባት አንዳንድ የማይረቡ ሰዎችን እያሳጡን ያሉ። በነገራችን ላይ ጀግና ጀግና የሆኑትን አሁን ደቡብ ጎንደር ላይ ያለውን ነጋ ነገ በኋላ ወደ ማዕከላዊ ወደ ሰሜን ወደ ምዕራብ እንትን ብለው እውነቴን ነው እውነት ለመናገር አንገት የሚያስደፋ ነገር እንዳይሰራ እኔ ስጋት አለኝ። ለዚያ ነው በቃ ማለት ንፋስ እንኳን እንደገባ ከሌነው ከሌነው እየተባለ ጣፍ እንዳንጠቋቆም። እንዲው ምኞት እንዲው ምኞት ሆነ እንጂ አንድ ቢሆኑ በቃ ይሄ ይሉኝታ ምናምን ምናምን ትተው አንድ ቢሆኑ ከሌምን እንዳለ ከሌም እንደዚህ ምናምን ትተው እንደዚያ ቢሆን ኑሮ ብዙ ነገር ይሰራ ነበር። ብዙ ነገር ብዙ ችግር ይፈታ ነበር። ግን በእኛ እሳቤ በእኛ ምኞት አይሆንም። ብዙ እጅ አለ በተቃራኒው የአካባቢ አንገት እንዲደፋ የሚፈልግ በአራቱም አቅጣጫ እጅ ስላለ አንድ ለመሆን ከባድ ነው። እኔ እንኳን አንድ ለመሆን ይቅርና መገዳደሉ ቢያቆሙ ጥሩ ነበረ፣ ግን አይመስልም። ያለው ነገርም ጥሩ ስላልሆነ ማለት ነው። ያሁኑ እየተደረገ ያለው ነገር ይህን ነው ማለት ፈልገው። አመሰግናለሁ። ሰዎች ሰላም ሁኑ። እኩለ ሌሊት እየሆነ ስነው ሁለተኛ ነው ቻው። እናመሰግናለን ሚስተር ስፒከር።

የዋንተ ተራራ አንተ ያለህበት ብዙ ሴት ልታውቀማን፣ ያውቀህ ነበር። እውነት አውቀዋለሁ አሚ እኔና ሴት እንታውቃለን። ሳሚ በእውነት ካልሽማ በእውነት ካልሽማ መሐላ ነው እኮ በእውነት። አይ እውነት እኔ አውቀዋለሁ ያልሽኝ አንድ ሰው ብቻ ነው የማስታውሰው፣ እና እሱን ስለማላውቅ ያለበት እራሱ ያላውቀው የት ሀገር እንደምትኖር አላውቅ። እነ ኪሩ ጋር ነው ያለው። ብዙ ልጆች አሉ፣ ብዙ ሰው አለ ማለት ነው አ እኛ ብቻ ቀርን። አሰዋው ራስቲ አንዴ ሱፐር ማርኬት ውስጥ ገብቻለሁ ቆየሁ። ጨቡዴ ከታች ሲመጣ ትዝ አለኝ። ሰማሁ የጨቡዴን ቪዲዮ ሳሚ ሞጣ ቤት ገብቶ አማን አለ ምን አለ ሼር አድርጎልኝ እንታይ ሞት በሳቅ

ጨቡሌ ከጎንደር ነው። ቀጥል እስኪ። ሰላም እንደው አንዳንድ ነገር እንሰማለን እናያለን እና እንደው አልፎ አልፎ ፋኖች እጅ ሰጡ እየተባለ ወሬ እንነዛልና እንደው በዚህ ጉዳይ ትንሽ አስተያየት ብሰጥ ብዬ ነው። ቀጥል እስኪ። ፋኖን አንተ? አዎ ፋኖ ነኝ እኔ። እና የቲክቶክ ፋኖ እንዴት ይሰራል? ቲክቶክ ላይ ተቀምጠ እንዴት ፋኖ ልትሆን ትችላለህ? ቲክታክ ላይ ነው ወሬው የሚወራው። ቲክታክ ላይ ለሚያወሩ የአንተ ፎቶ ነው። ልጅነት ወይን ነው

አሁን ጦርነቱ ቲክታክ ላይ ሆነ እኮ ጨጉዴና ዘመነ አሁን ምን ምን ታረገላችሁ? ቲክታክ ላይ ማርሸት እና ጨጉዴ ቲክታክ ላይ ለምን መጣችሁ ነው የኔ ጥያቄ። ጉደና ፋይተር ነኝ ብላል ሽምክ ተዋጊ ተዋጋ ጨቡዴና አሁን ዘመነ ካሴ ቲክታክ ላይ ለምን መጣችሁ? ዘመነ መጡ አይቸዋል። እንዲ እናንተ ሁን አሁን እናንተ የፋኖ መሪ ናችሁ፣ ፋኖ ናችሁ አዩ

ማን እንደሆነ አውቃችኋል። አረ ከዚህ የሚቀልደው ከዚህ ከእኛ ጋር ነው ነው ነው ጋር አቡሽ የሚባል ልጅ ነው ያ ቀኑብሽ ሱዳን ሱዳን ገባሽ በጣም ደስ አኩትኝ። አማን ሼር አድርጎልኝ። አይጨቡደ የሚያስቀው ደግሞ እንደውም ቪዲዮውን እያየሽ ወይም ደግሞ ፕሮፋይልን እያየሽ ስትዘሚ ነው ሳቅ የሚመጣሽ። አዎ ማረ፣ ወይኔ ምኑ እንዳሳቀኝ ታውቃለህ? ውረድ ውረድ ብሎ ሲያስወርደው ትናንት ሊናን እንዴት እንዳስወረዳት ያሰውዬ ተመሳሰለብኝ። ራስ አስራ ዘጠኝ ሆና ሆኖ ስታሽቀብጥ ስታሽቀብጥ እንዲህ ከመሆን ግን ያው እምጣኝ እግዚአብሔር። በነገራችን ላይ እስከ ዛሬ የእኛ ግሩፕ የእኛ ግሩፕ እስካሁን በአቋሙ ያለ ሳሜ የእኛ ግሩፕ ብቻ እስካሁን ወዲህ ወዲያ እያለ እስካሁን እኛ ባልናት አቋም ብቻ በምን ሴረኞች ናቸው እነ በላይ ዘመነን እና እነ ራስን እነ ሊቀን ለማምጣት እየተፍጨረጨረች ነው። ዩሪ ደግሞ አካባቢውን እንዴ! ለወሉ የሚያክል ጥላቻ አለ በዛሬው ሬክተር